አጥንቷን ትግጥልኝ አጥንቱ አንተ ግጥልኝ ይዛለች። አላልኳችሁም? ለኔ ዝም ብላ ወጥ ወጡን ትታ እሷ ስጋዋን ይዛ ነው የመጣችሁ። ኧረ ጋጠችው ጋጠችው ወላሂ። እንዴ ጉዝሽን አልጫሽን ደፈሲነ ልም ሲ ሙ ዬመፈ አሰላሙ አለይኩም ወረህመቱላሂ በረካቱህ። እንዴት ናቸው? ተመልካች ሰላም ናቸሁ? አማን ናቸሁ? እኛ ጋ ሁሉ ሰላም ነው። ዛሬ እንግዲህ እሙ ስኪና ፍሪጅ ጋር ነኝ፣ ኤሌክትሮኒክስ ቤቷ እንትን እያልኩ ነው። ለማንኛውም ይኸውና ዘውዬ ቪዲዮ እየሰራሁላችሁ ነው። ምን አለ መሰላችሁ፣ ምሳዋን ይዛ ነው የወጣችሁ በሙሰጌና ምሳዋን ይዛ ነው የወጣችሁና፣ እስቲ የዛሬ እንትኗን አሳያችኋለሁ። ምን ምን ሳል አጋጣሚ ይኸው ፍሪጅ አላት፣ ፍሪጅ አላት፣ ግዙ፣ አሪፍ ፍሪጅ ጋራንቲ ያለው ፍሪጅ ነው። ያለ ሰላሙ አሌይኩም ሰላም አለይኩም፣ ዝመልሽታ እንዴት ሙሰኪና ኤሌክትሮኒክስ ድምቀቱ። ወይ አረ በለው፣ አሁንማ እየመጡ እየገዙሽ ነው። ሳከብሪ ያቀሪኝ እዙ ይመጣሉ። በቃ ምን እየጋጥሽ ነው? አጠንቷን ትግጥልኝ ይዛለች፣ አላልኳችሁም። ለእኔ ዝም ብላ ወጥወጡን ትታ እሷ ስጋዋን ይዛ ነው የመጣችሁ። አረ ጋጠችው፣ ጋጠችው። ወለ ገዙሽን አለጫሽን ይዘሽ ወላ ማሻአላ ረባክሽ እኔ ደረስ ስለ መስራት ይዛ ሄደችው አለችኝ ቤት ልጆቹ ጋር እንትን ብዬኮ ነው ነበር እንዴ ምን እንትን የሚል ነገር ለማ እንዴ ያልኩሽ ጉዴኛ ነሽ ታዲያ ጀማሪ ሱቁኝ እንጂ ብዙ ሰርቶ እንትን እኮ ተቤተሽ ተርተሽ ታዲያ ለአንቺ አጥንትሽን ትግጫለሽ። እሱንም ያህል አጥንት እሱንም ያህል አጥንት የለም እዛ ውስጥ፣ እሱንም ያህል አጥንት አላገኘሁም እዛ ውስጥ። አንቺ ግን ትግ ይዘሻል። ይኸውና እና እንዲህ ጉዲሽን አያሉህ ብዬሽ ነው የመጣሁት። እ ምሳ ሲይዙ አስኬደሽን ሶራርም አለሽ ማሻአላ። እዚሁ ሱቅ የመጣ ሰው በቃ እየወሰድ የለሽ ነው ማለት ነው። ይኸውና ሶራርሽንም ትሸጫለሽ። እንደውም ከዚሁ ተመቻቸው። አሁንማ በቃ ጋራንት አለው ሱቃችን መተው ገዝተው ኩርት ብለው መፍጫ ቢፈልጉ የፈለጉትን ነገር አድራሻቸው አለን። ዝም ብለን ኦንላይን ወሬ ብቻ አይደለም አሁን ዘመኑ አልታመንም እያላችሁ ብዙዎቻችሁ የተጨንቃችኋል። እኛ ጋ ግን የሚያስተማምነን ጋራንታችን ይኸው ሱቃችን ይሄውና፣ ነጻ ስለሆነ ሱቃችን 24 ሰዓት መስዋዕት ይዛ ገብታ ነው እንግዲህ እንት ሮድ ዘጣ አጥንቱ ምንድነው እንዴ መጠመጥሽው እኮ እንዴ ጥቁት ቆጣባሽው ታጥንቱ ወጅሳ እና ይሄው አድራሻ አለን ከኛ ጋር ምታዙትን እቃ ያለምንም ስጋት ማለት ነው።

በቃ ቢቁጭ በላ አኛ አችን ይኸውና 12 ሰዓት ሰዓት አንድ ሰዓት የተከፈተ ከምሽቱ እስከ አንድ ሰዓት አለ። ወላይ ያዘዙ ነው ሞልተዋል። ኦንላይን ነው ችሪጅ ምናምን እራሱ በጣም ብዙ ልጆች እንደውም ብዙዎቻቸው ወላይ እስከ ዛሬ ሰው ይገዛልኛል ስል እየፈራሁ አሁን ተገላገልኩ። አድራሻለህ ቤተሰብ ያስገዛለሁ ብር አስገብተው ደግሞ እንደገና ከእዚሁ እየላኩላቸው ነው። ስለዚህ እንኳን ደስ አላችሁ ለማንኛውም አይ አይደለም። አንዳንድ ሰው ብር ተበላን እንዲህ አልን እንዲህ አልን እያ ሲሉ እያሳሰባቸው ነው። ታቃለሽ በቃኝ ሱቅ የወጣሽ ጊዜ መዘነጥ ፏ ማለት ጀመረ። ለምርሻች ማሻአላ፣ ለምርሻ ኦ ይያ ማሽ ለብሰሽ ይው እሄና ታጣበኝ እንደዚህ እለሽ ጋት ነው ታምሲ እናት መፍጫ አለላችሁ ስቶብ አለላችሁ። እዚጋ ይኸው የውሃ ማፍያ በአንደኛ ደረጃው ማለት ነው። ስቶብ በአንድ ባንዳይን፣ በሁለት አይን አለላችሁ። ይሁን እንደምትመለከቱት አላይ ድረስ ሁሉ የለለ የለም። መፍጫ በኤሌክትሪክም በጅም መፍጨት የሚችል ብዙ ጥርስ ያለው አለላችሁ። ያው ቴሌቪዥን በፈለጋችሁት ስማርት ቴሌቪዥን ታያችኋል አይደለ? ስማርት ቲቪ እንዳለ ስማርት ናቸው። እኛም መጣ ናቸው ሲባለ የተሽወጠጎጥሽ ቦታ የቀየረሽም ነው እንዴ ቦታ የቀየረ የተሽወጠጎጥ እየተባለ ይሄው። አሁንማ ለኔም መስራ መስራ በቃ አስቀድማ ትሰራና ምሳዬንም እዛው ሱቅ ነው የምበላው ብላ ዝም ብላ ትመጣ ትመጣ ጀመር። አጥንቱን በሙሉ ልቅም አድርጋ ስጋዋን ይዛ ትመጣለ ይዘ ስትመጣምጣ አገኛታለሁ። ለምን እንደነገር ያገባሽው ፀሐውን ፈርተሽ እኔ ባጀት ራሱ ይጭፈጭ ፈይደኝ እ ሴትማ ውጭ ነው ማሳየት። ውጭ ውጭ ላይ ካሳያችኋቸው ወላሂ እነሱ በቃ ለካ ይበጃጃሉ እናንተ ኧረ፣ ቆላት እኮ ቆላት እ እንደ ትሸጫለሽ እየሸጥሽ እኮ ነው። ምን እንግዲህ በቂ ነው። ከእዚህ ወዲያ ቀስ እያለ ደግሞ ቀስ እያለ ደግሞ አላህ እንትን ይለዋል በረካ አለው እና ለማንኛውም ወላሂ ማሻላህ ብያለሁ። ማሻላህ ማሻላህ። አዎ ጓደኞቼ እያንዳንዳቸው መጥተው መርቀዋል። እየገዙ የቀሩም አሉ። መጥተው መግዛት አለባቸው። አዳፕተር ብትፈልጉ በአንደኛው በሁለተኛው በዐይነት ይኸው አዳብተር የምትፈልጉ ይሄው አለላችሁ። ይሄው ክቡ አለ ክቡም አለላችሁ እ ይሄ ደግሞ በመብራትም እንትንም ጥርሱ እንዳለ የተሟላ ማለት ነው። አሁን በዚህች ብቻ ሳይሆን ይሄ ሙሉ የተሟላው እዚህ አለላችሁ የምትፈልጉ ሰዎች ስራ ይዣለሁ የፈርኒቸር እቃዎችን እዛ ጣውላ ቤት ይዋልኩ አይደል? እዛኛው ሱቅ ደግሞ ሰራተኛ ያስቀምጫል። አንቺ ግን ጀግና ነሽ። ገና ሰራተኛ ታስቀምጫለሽ። ወይስ ጅፓስ የምትፈልጉ ጅፓስም ይሆላችሁ። ለሰርግ ለምን ጅፓስ ተፈለጋችሁ ማለት ነው ይሄ

ጥርሳ አንቺ እ በዛሳ በዛሳ በጣም እንጂ አንቺ እያዘዙ ነው። ወላሂ አልሐምዱሊላሂ። ብር ሲኖራቸው ደግሞ ያዙናል። እኛ ታማኝ ነን፣ ያውቁናል። ጠቅላላ ምስክር ይሰጣሉ እኮ ለእኛ ስለዚህ ያዙናል። አንቺ ምን እኮ ነው ትንሽ ከቆየሁ ያው ሱቁን ከተለማንበርኩት ወደ ላይ ማለቴ አይቀርም እና ለማንኛውም ተመልካቾቻችን በጣም እንወዳችኋለን እናመሰግናለን።